ስጋዋን ከቆዳዋ በመለየት እንዲሁም የእናቶች ምልክት የሆነውን የእናቶች ምልክት የሆነውን ሁለት ጡቶቿን በመቁረጥ ራቁቷን ጎትተው በፍኖተ ሰላም ከተማ አቅራቢያ በምትገኘው ወይንም ከፍኖተ ሰላም ዘጠኝ ኪሎ ሜትር በምትልቀው የማንኩሳ ከተማ ላይ ቃነ ስጋዋን ዘርረዋል። ለሙሉ ቀን እንድትታይ በማድረግ ከፍተኛ አስጸያፊ በጣም አስጠያፊ ድርጊት ፈጽመዋል። እንግዲህ አማራ ድረሱ። እኛንም አዲኑን አማራ ልጅ አርደው ንብረታችንን ዘርፈው፣ አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው? አንቺን የማረኳት ሴት ሰውነቷ ላይ አማራ የሚል ንቅሳት አለው። ከገደሏት በኋላ አማራ የሚለውን ስም እፈው ከሰውነቷ ላይ አውጡ፣ ቆዳ መግፈፍ ማለት ነው። ከዚያም በዚህ ዘመን እንዲህ ይደረጋል የምትሉት በጣም በርካታ ቦታ ላይ በጥይት በሳስተው በስለት ወግተው ባሳዛኝ ሁኔታ ሴት ልጅ ናት፣ እንደምታባት የጡቷን ቆርጠው ላይዋ ላይ ጥለው ሂደው በቃ ይህንን ማህበረሰቡ ይህን መሸከም አቅቶት ስቃይ ውስጥ ነው። ስራ ሁለተኛ ክፍል የጨረሰ ልጅ ተጉዬ ተቤት ያውጥተው ነው የገደሉት ታጉያታቤት ያውጣተው ነው የገደሉ እና አሁን ሶስት ቀን ሶስት ቀን ሬሳ ተሸክሜ በሶስተኛው ቀን የተቀበረልኝ ወንድ ጠፍቶ፣ በአካባቢ በአካባቢ ወንድ ጠፍቶ፣ እሱ አይደለም ያላቸውን የክፋት ለአማራ ያላቸውን የክፋት ጥግ ያሳዩን እሱ ጠብቶ ያደገውን ጡት ች ለህክምና እንዲያገኙ ከማድረግ በተጨማሪ ለዓለም አቀፍ ቀይ መስቀል ማህበር በማስረከብ ወደ ቤተሰቦቻቸው የሚሄዱ ምርኮኞችን ሊገሏቸው ይመጡ ምርኮኞችን ወደ ቤተሰቦቻቸው ገንዘብ ሰጠው ልብስ ቀይረው መታወቂያ አውጥተው በሰላም ወደ ቤተሰቦቻቸው እንዲሄዱ እያደረጉ ባለበት ሰዓት፣ እችን የ19 ዓመት ወጣት ልጅ የቆሰለች ልጅ ህክምና ማድረስ ሲገባቸው፣ ነገር ግን ቆዳዋን በመክፈፍ ጡቷን በመቁረጥ እርቃነ ስጋዋን አስፓልት ላይ አስቀምጦ ህዝብ መቀጣጫ እንዲሆን ለማድረግ ሙከ ራ ማድረጉ ይሄ ስርዓት ከፍተኛ ሽንፈት እንደደረሰበት የሚያሳይ ነገር ነው። ከዚህ በፊት እንግዲህ ለሕፃናት የማይራራ ስርዓት እንደሆነ በጣም በርካታ ሕፃናትን ከእናቶቻቸው ፊት አውጦ የገደለ ስርዓት እንደሆነ፣ ሽማግሌዎችን የሚያዋርድ ስርዓት እንደሆነ፣ እናቶችን ከባሎቻቸው ሴት እህቶቻችንን ከአባቶቻቸው ፊት የሚደፍር ነፍሰ ጡር እናቶችን በአደባባይ የሚረሽን የሃይማኖት አባቶችን የሚያዋርድ እና የሚገድል ሀገርን ለመምራት ቀርቶ አብሮ ለመኖር አሁን ዛሬ የተፈጸመው ድርጊት አብሮ ለመኖር እንኳ

ብለው ሲሉ ጎረቤት አለሽ ወረሞ ዛሬ መላበሉ ሴቶች እናርዳለን እያሉ ነው። የዛሬ ማክሰኞ ለእናንተ ፍርጃ ሊሆን ነው አለችን። ማታ የነገ ማክሰኞ እንግዲህ ለሴት ላይ ፍርጃ ሊሆን ነው ስትለኝ፣ ምንድን እናድርግ በምን ሰዓት ፌዴራሎ በሚሮጡ ጊዜ መላበሉ አሉ። ፌዴራሎችን እኮ መጥተውልን ልኮልን አይደለም አልፎ ሊሄዱ ነበር። እሪ በየመስመር ላይ ማንም ይመስገን፣ ከፖሊስ ጣቢያ ደጃፍ ላይ ይሄን ትንሽ ልጅ አድንልኝ፣ ሌላው ታርደዋል፣ እኛን ዛሬ ሊያርዱን ነው አድኑ ብዬ መኪና ሲመጣ ይሄኔ እያጌ መኪና ውስጥ ገብቼ ተኝቼ ነው። ማንም ይበል መስመር ላይ አስቆም አላላለሽ። ጨካኝ አይደለም ጨካኝ አይደለም ይራራል። እዚህ ራሱ ተከትለው ልጆቻቸውን የኦሮሞ ልጅ ታቅፈ የመጧል። እነሱ ቢሆኑ ግን ያርዳቸዋል። ህጣኖቹ ነው እያረዱ የጣሏቸው ህጣኖቹ ነው እየቆጠፉ የጣሏቸው። እኛ ግን ታቅፈ የካሌ ልጅ። ወሮሞ ናት። አዎ ዶክ ያቻማራ ወልዴ አዎ እሷ አቅማድ ያና አትሸክም ልጁን አስቀሩት ታስቀሩ። በኋላ ደግሞ አይቻልም። ይህንን እያየ የአማራ ህዝብ በከተማ ላይ ቁጭሎ ኳስ እያየ፣ ሴቶቹ ወደ ጫካ ወጠው እየታገሉና እየቆሰሉ እየደሙ በጫካው በዱሩ በተራራው በሸንተረሩ ድንጋይ ተንተረሰው እያደሩ ወንዶች፣ ከእሷ እድሜ በላይ የሆኑ ወንዶች ግን ድራፍት እየጠጡ በየከተማው ላይ የሚያዛርጡትን በጣም አሳፋሪ ድርጊት እንደሆነ ይህ የእህታችን ምሳሌ ከዛሬ ወደ ጫካ ካላወጣቸው መቼ ሊያወጣቸው እንደሚችል እኔ ግልጽ ሊሆን አልቻለም። የአማራ ወጣት ይህንን እያየ እንግዲህ በከተማ ተቀምጠ ሌላ ድርጊት የምትፈጽም ካለ ውርድ ነገ ጠዋት የራስ ግን ቤት የሚያንኳኳ እጅግ በጣም የአውሬ ስብስብ በአማራ ክልል ተበቱናል እና የምትገኝ አርበኛ ፋኖ በአለም ላይ ዋቴ ቡሬ አካባቢ በነበረው ውጊያ ላይ በዚያው አካባቢ የሚንቀሳቀሰው የአገዛዙ ወንበር አስጠባቂ ቅጥረኛ ሰራዊት አርበኛ ፋኖ ዓለምን ከያዘ በኋላ በህይወት እያለች ጥፋን በመቆራረጥ የፋኖን መረጃ አውጪ አታውጪ እያለ አርበኛ ፋኖ በዓለም ላይ ዋሴ ግን እኔ የአባቶቼ የነ አቡነ ጴጥሮስ ልጅ ነኝ ብላ አይበገሬነቷ ስታሳየው በአሰቃቂ ሁኔታ ረሹናታል። ይህችን አርበኛ በዓለምን የጎጃም ምድር ያፈራት ጀግና ከማረኩ በኋላ መግደል ብቻ አይደለም፣ በእውነቱ በጣም በጣም ነው። ምን አይነት አረመኔ ስርዓት እንደሆነ የምታዩት። ሌላው የማረከውን ህግ ጠብቆ ያስረክባል። እነዚህ ግን ችን የማረኳት ሴት ሰውነቷ ላይ አማራ የሚል ንቅሳት አለው። ከገደሏት በኋላ አማራ የሚለውን ስም እፈው ከሰውነቷ ላይ አውጡት፣ ቆዳ መግፈፍ ማለት ነው ከዚያም በዚህ ዘመን እንዲህ ይደረጋሉ የምትሉት በጣም በርካታ ቦታ ላይ በጥይት በሳስተው በስለት ወግተው ባሳዛኝ ሁኔታ ሴት ልጅ ናት፣ እንደምታያት የጡቷን ቆርጠው ላይዋ ላይ ጥለው ሂደው። በቃ ይህንን ማህበረሰቡ ይህን መሸከም አቅቶት ስቃይ ውስጥ ነው። እዚህ ጉዳይ ላይ የሚለውንም በደንብ በዝርዝር ማየት የሚገባና ጉዳዩን ለዓለም አቀፍ መድረክ እንዲበቃ መደረግ አለበት። ይህንን አይተው የተለያዩ የኢትዮጵያ የሰባዊ መብት ተቋም ድርጅቶች እንደዚሁም ግለሰቦች፣ የህግ ባለሙያዎች ይህን ጉዳይ ከፍ ወዳለ ደረጃ ማድረስ ይገባቸዋል። እንዲ አይነት ጭካኔ ታይቶም ተሰምቶም የማያውቅ ነገር ግን በአብይ አህመድ ወታደሮች እጅ የተፈጸመ ነው። ከዚህ በፊትም እንደዚሁ በደቡብ ጎንደር እስቴ አካባቢ እንደዚሁ በተመሳሳይ አምስት አርሶ አደሮች በማሳቸው ላይ እንዳሉ አከርካሪው ተመትቶ ሲሸሽ የነበረ ያ ገዛዙ አንድ ቡድን በዛ በማሳቸው ላይ እንዳሉ እነዚህን አርሶ አደሮች በመግደል ቆዳቸውን ገፎ አውላላ ሜዳ ላይ ነው ዘርግፎ ጥለውት የሄዱትና እንዲህ አይነት ጭካኔ በተደጋጋሚ እንሰማለን። የአሁኑ የተለየ የሚያደርገው የ19 ዓመት ልጅነች ልትሞት ቆርጣ ወስና የገባች ናት። መሞቱ አይደለም ነገር ግን የአገዳደሉ ሁኔታና የፈጸሙት ግፍ እውነት ለመናገር ይሄ ጭካኔ ተብሎ የሚገለጽም አይደለም። ጫካ ውስጥ ያሉት አውሬዎችም በዚህ ደረጃ ጥፋት ወይም ደግሞ እንዲህ አይነት ባህሪ የሚያሳዩም አይደሉም። ከአውሬም የከፉ መሆናቸውን ነው። የአካባቢው ማህበረሰብ ምን እያለ ነው? እንዲህ አይነት ነገር ሲፈጸም፣ አሁን አጠገቡ የሚገኘው ካምፕ ሰርቶ ቁጭ ብሎ ያለው የአብይ አህመድ ሰራዊት ነገ ከነጎዲያ ምን ሊፈጽም እንደሚችል እርግጠኛ አይደለም። ማህበረሰቡ የሚጠብቀው ሰራዊት ሳይሆን የሚገለው ሰራዊት ነው፣ ዙሪያውን ከቦ የሚገኘው። ከዚህ አንጻር እንደው ምን እያለ ነው ማህበረሰቡ? ቀደም ሲል አንተም እንዳልከው ይሄ የሉና ጉዳይ ነው። ከምንም በላይ የዚህች ልጅ ግድያ የአማራ ህዝብ ብረት ለማንሳቱ ትክክለኛ እንደሆነ አስረግጦ ያሳየ ነው ማለትም ይቻላል እና በዚህ ጉዳይ ላይ ምን እየተባለ

ስጋዋን ከቆዳዋ በመለየት እንዲሁም የእናቶች ምልክት የሆነውን የእናቶች ምልክት የሆነውን ሁለት ጡቶቿን በመቁረጥ ራቁቷን ጎትተው በፍኖት ሰላም ከተማ አቅራቢያ በምትገኘው ወይንም ከፍኖት ሰላም ዘጠኝ ኪሎ ሜትር በምትልቀው የማንኩሳ ከተማ ላይ ቃነ ስጋዋን ዘረረዋት ለሙሉ ቀን እንድትታይ በማድረግ ከፍተኛ አስጸያፊ፣ በጣም አስጸያፊ ድርጊት ፈጽመዋል። እንግዲህ መሳይ፣ ይህ ድርጊት የተፈጸመው የፋኖ ኃይሎች አንደኛ የቆሰሉ የአገዛዙ ጦር ሕክምና ና እንዲያገኙ ለቀይ መስቀል ለዓለም አቀፍ ቀይ መስቀል አባላት ባስረከቡበት ሳምንት መሆኑ ደግሞ እጅግ በጣም የሚያስተዛዝብ ነገር ነው። እንደዚህ ምርኮኞችንም እንዲሁ የማረኳቸውን ምርኮኞች ለሕክምና እንዲያገኙ ከማድረግ በተጨማሪ ለዓለም አቀፍ ቀይ መስቀል ማህበር በማስረከብ ወደ ቤተሰቦቻቸው የሚሄዱ ምርኮኞችን ሊገሏቸው የመጡ ምርኮኞችን ወደ ቤተሰቦቻቸው ገንዘብ ሰጠው ልብስ ቀይረው መታወቂያ አውጥተው በሰላም ወደ ቤተሰቦቻቸው እንዲሄዱ እያደረጉ ባለበት ሰዓት እችን የአስራ ዘጠኝ ዓመቱ ወጣት ልጅ የቆሰለች ልጅ ህክምና ማድረስ ሲገባቸው ነገር ግን ቆዳዋን በመክፈፍ ጡቷን በመቁረጥ እርቃነ ስጋዋን አስፓልት ላይ አስቀምጦ ህዝብ መቀጣጫ እንዲሆን ለማድረግ ሙከራ ማድረጉ ይህ ስርዓት ከፍተኛ ሽንፈት እንደደረሰበት የሚያሳይ ነገር ነው። ከዚህ በፊት እንግዲህ ለህፃናት የማይራራ ስርዓት እንደሆነ፣ በጣም በርካታ ህፃናትን ከእናቶቻቸው ፊት አውጦ የገደለ ስርዓት እንደሆነ፣ ሽማግሌዎችን የሚያዋርድ ስርዓት እንደሆነ፣ እናቶችን ከባሎቻቸው ሴት እህቶቻችንን ከአባቶቻቸው ፊት የሚደፍር ነፍሰ ጡር እናቶችን በአደባባይ የሚረሽን የሃይማኖት አባቶችን የሚያዋርድ እና የሚገድል ሀገርን ለመምራት ቀርቶ አብሮ ለመኖር አሁን ዛሬ የተፈጸመው ድርጊት አብሮ ለመኖር እንኳን የሚቀፍ ስርዓት መሆኑን የአማራ ህዝብ መገንዘብ መቻል እንዳለበት ነው። ይህቺ ጀግና እንግዲህ በዓለም ትባላለች። የኮማንዶ አባል ናች። በለጋ እድሜዋ የህዝብ ስቃይ ገብቷት በዱር በገደሉ ስትንከራተት ታሪክ ሰርታ በታሪክ ለዝንተ ዓለም ስሟ የሚጠቀስ ቢሆንም የተደረገው ድርጊት የአማራን ህዝብ አንገት ለማስደፋትና ከትግሉ ይህን ያየ ይቀጣ ብሎ ወጣቱ እንዲመለስ ለማድረግ የሰሩት ስራ በእውነት ከመንግስት አይደለም ከሰዋዊ ተግባር ውጭ የሆነ አረመኔያዊና ጭራቃዊ ተግባር የፈጸሙባት መሆኑን ነው ማየት የቻልኩት እንግዲህ። የናዚ ጦር እንግዲህ በእርግጥ በእስራኤላውያን ላይ ከዚህ የተለየ ድርጊት ፈጽሟል ማለት አይቻልም። ይህንን እያየ የአማራ ህዝብ በከተማ ላይ ቁጭ ብሎ ኳስ እያየ፣ ሴቶቹ ወደ ጫካ ወጥተው እየታገሉና እየቆሰሉ እየደሙ በጫካው በድሩ በተራራው በሸንተረሩ ድንጋይ ተንተርሰው እያደሩ ወንዶች ከሷ እድሜ በላይ የሆኑ ወንዶች ግን ድራፍት እየጠጡ በየከተማው ላይ የሚያንዛርጡትን በጣም አሳፋሪ ድርጊት እንደሆነ ይህ የእህታችን ምሳሌ ከዛሬ ወደ ጫካ ካላወጣቸው መቼ ሊያወጣቸው እንደሚችል እኔ ግልጽ ሊሆን አልቻለም። የአማራ ወጣት ይህንን እያየ እንግዲህ በከተማ ተቀምጠ ሌላ ድርጊት የምትፈጽም ካለ ውር ነገ ጠዋት የራስህን ቤት የሚያንኳኳ እጅግ በጣም የአውሬ ስብስብ በአማራ ክልል ተመትኗል፣ እና ከዚህ ድርጊት መከላከል የሚቻለው ወገቡን ደወቅ አድርጎ ከፋኖ ኃይሎች ጋር በጋራ አብሮ በመስራት መሆኑን ማየት የቻልኩት መሳይ። ኧረ ለአማራ ድረሱ ልጆች፣ ረ አማራን አዲኑ፣ እኛንም አዲኑን የአማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታራቁ ግቡ ብትሉን ምን ይዘን ነው የምንገባው? ምን ጉልበት አለን? እና ነው እና ኔ እናት እንደዚያ አድርገው አማራን እንደ እንጨት ሽመልስ አብዲስ አይባላል ምንም ምንም ምንም የአማራ ልጅ አሁላ ታርዶ ያ ሁላ ንብረት ጠፍቶ ዶሮ ዶሮ አልተፈናቀለችብኝም አሉ። ወንድሞቼ እዛ ቀርተዋል። አገሬ የለም የምበራ ብቻ ወገኔ የለም ብቻችንን የምተኛበት በጭቃ ጨከቼ ነው

ያላቸውን የክፋት ለአማራ ያላቸውን የክፋት ጥግ ያሳዩን እሱ ጠብቶ ያደገውን ጡት ቆርቶ አሁንም አንደርስታንድ አድርግ እኔ ጠዋትም ቅር ብሎኛል አዝኛለሁ አልቅሻለሁ ግን አማራ መሞት የጀመረው በእንደዛ አይነት ሰቆቃ አሁን ነው እንዴ አባቶች ቸርች ውስጥ ምናምን አባቶችን ከቸርች አውጥቶ ሲረሽኑ አላ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ሴቶችና ማህበራዊ ጉዳይ እየተሰጠ ወቅታዊ መግለጫ የአገዛዙ ስርዓት የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ቴዎድሮስ እዝ አምስተኛ ክፍለ ላይ የምትገኝ አርበኛ ፋኖ በአለም ላይ ዋሴ የምትባል ጀግኒት ለአማራ ህዝብ ለነጻነት ትግል አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ግፍና መከራ በመቃወም የፖለቲካ ትግሉን በመቀላቀል ትግሉን እየታገለች የምትገኝ አርበኛ ፋኖ በዓለም ላይ ዋሴ በቡሬ አካባቢ በነበረው ውጊያ ላይ በዚያው አካባቢ የሚንቀሳቀሰው የአገዛዙ ወንበር አስጠባቂ ቅጥረኛ ሰራዊት አርበኛ ፋኖ ዓለምን ከያዘ በኋላ በህይወት እያለች ጡቷን በመቆራረጥ የፋኖን መረጃ አውጪ አታውጪ እያለ አርበኛ ፋኖ በዓለም ላይ ዋሴ ግን እኔ የአባቶቼ የነ አቡነ ጴጥሮስ ልጅ ነኝ ብላ አይበገሬነቷን ስታሳየው በአሰቃቂ ሁኔታ ረሽኗታል። ስለ ወደም በአርበኛ ፋኖ በአለም ላይ ዋሴ ላይ የደረሰው አሳዛኝና ዘግናኝ ርሸና ዛሬ በአማራ ሕዝብ ላይ ቢደርስም ነገ ግን በሁሉም የኢትዮጵያ ክፍሎች እህት ወንድም ላይ ይህ በደል እና መከራ ሊደርስ እንደሚችል ተገንዝባችሁ ይህንን ፖለቲካ የጥፍ ትግል በመቀላቀል ይህንን ጨፍጫፊ ቡድን ለአንዴ እና ለመጨረሻ ጊዜ እስከ ወዲያኛው ነቅለን ሁሉም ማህበረሰብ ተከባብሮ ተዋዶ አንድ ሆኖ ብሔር ከብሔር የማይለይ ስርዓት ልናመጣ ስለሚገባ ይሄንን የፖለቲካ ትግል በመቀላጠል ኃላፊነታችሁን ልትወጡ ይገባል። ተወደደም ተጠላም ማሸነፍ ምርጫ ሳይሆን ግዴታ ስለሆነ ከ18 ዓመት በላይ ያለህ ያለሽ ወጣት ሁሉ ትግሉን ልትቀላቀሉና ልትታገሉ እንደሚገባ መልእክታችንን እናስተላልፋለን። ድላችን በተባበረ ክንዳችን። ክብር ለተሰውት። ድል አማራ ፋኖ፣ ድል አማራ ሕዝብ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ሴቶችና ማህበራዊ ጉዳይ ኃላፊ ቀኝ አዝማች ትንቢት ኃይለማርያም። ሰኞን ልጆቻችን አለቁ ሁለቱን ቀን ቤቱም ልጅም ሲያልቅ እሴት ስንቀር የመጨረሻ በኦሮምኛ የመጨረሻ ዛሬ እሴት መታረጃው ቀን ብለው ሲሉ ጎረቤት አለሽ ወረሞ ዛሬ መላበሉ ሴቶች እናርዳለን እያሉ ነው። የዛሬ ማክሰኞ ለእናንተ ፍርጃ ሊሆን ነው አለችን። ማታ የነገ ማክሰኞ እንግዲህ ለሴት ላይ ፍርጃ ሊሆን ነው ስትለኝ ምንድን እናድርግ? በምን ሰዓት ፌዴራል ወይ በሚሮጡ ጊዜ መላ በሉ አሉኝ። ፌዴራሎችን እኮ መጥተውልን ልኮልን አይደለም አልፎ ሊሄዱ ነበር። እሪ ብዬ መስመር ላይ ማንም ይመስከር ፖሊስ ጣቢያ ደጃፍ ላይ ይሄን ትንሽ ልጄን አድንልኝ፣ ሌላው ታርደዋል፣ እኛን ዛሬ ሊያርዱን ነው፣ አድኑ ብዬ መኪና ሲመጣ አይኔ ጋ መኪና ውስጥ ገብቼ ተኝቼ ነው። ማንም ይበል መስመር ላይ አስቆምኳቸው። እኔ ልጄን እያየሁ ነው ብዬ አልቀበርኩትም። ለምን እንዴት አድርገን ምን ሰዓት አግኝቶን ወንድ የለም ማልቋል እሴት ነው ያለው ጫርነ ጫርነ እንደ ምድጃ ጫሩ ጫራ አረገነ ዛው ወደቁበት ቦታ ነው። ክርስቲያን በክርስቲያን ቦታ አልተቀበረም። ዛው ምድጃው ዛው ተተቃጠሉት ዛው አልሰነ መጣ ጀነን ከለው ታላንስቻለው ተሳት ነዷል ያልኩት ስላለሁ ነው። እናት የሌላቸው ለሸቅል የመጡ ደሃዎች ግን ከስልሳ ከሰባ ከ ያላነሱ ቀርተዋል። ጅብ በልቷቸዋል። አልተቀበሩም። ምክንያቱም አማራ ልጅ ጨካኝ አይደለም። ጨካኛ አይደለም፣ ይራራል። እዚህ ራሱ ተከትለው ልጆቻቸውን የወረሞ ልጅ ታቅፈው የመጡ አሉ። እነሱ ቢሆኑ ግን ያርዳቸዋል። ሕጣኖቹን ነው እያረዱ የጣሏቸው። ሕጣኖቹ ነው እየቆጠፉ የጣሏቸው። እኛ ግን ታቅፈን። የከሌ ልጅ ወረሞ ናት። አዎ ዶክ ያቻማራ ወልዴ። አዎ እሷ አቅማዲያ ናት። ተሸከም ልጁን፣ አስቀሩት። ታስቀሩ በኋላ ደግሞ ያርዱታል። አስራ ሁለተኛ ክፍል የጨረሰ ልጄን ተጉያ ተቤት ያውጣው ተውነ የገደሉት። ተጉያ ተቤት ያውጣው ነው የገደሉት። እና አሁን ሶስት ቀን ሶስት ቀን ሬሳ ተሸክሜ በሶስተኛው ቀን የተቀበረልኝ ወንድ ጠፍቶ፣ በአካባቢ በአካባቢ ወንድ ጠፍቶ፣ ሁሉም ሸሽቶ መንግስት የለም እንዲያለ ስራ አንሰራ መንግስት ቢኖር አልቦታችም ከእናቷ እቅፍ ያልወረደችን ህይወትን በወጉ ያልተረዳችውን ህፃን አይሻ ሰይድን በወለጋ ምድር ወላሂ ሁለተኛ አማራ አልሆንም እያለችም በጠላቶቻችን አማራነቷ የሞት ፍርድን የሚያስበይን ሆኖ ህይወቷን ቀጠፉት። ዛሬ ግን አይሻ ሰይድ በስሟ ብርጌድ ተሰይሟል። ዛሬ ግን የአይሻን ስም የትግላቸው ቃል ኪዳን አድርገው ሺዎች እንስቶች በሷ ነፍጥ አንስተዋል። ዛሬ አይሻ ለምን ነፍጣችሁ ወይም ነፍጥ አነሳችሁ ስንባል ለብላቴናነት እንኳን ያልበቃችሁን አይሻን እጣ ፈንታ አይተን ብለን ምላሽ ለመስጠት በሚያደርስ መልኩ የትግላችን አርማ ሆናለች። አይሻ አልሞተችም፣ ሺዎች ሆና ተነስታለች። ላላመሞት ልመናን አሽቀንጥራ የገዳይን ግንባር የሚበጣ ብርጌድ ዳግም ተፈጥራለች። አልሞተችም ጠላቶች ከቆዳዋ አማራን ፍቀው ገደልናት ይሉ ይሆናል። ነገር ግን የትግል አርማችን ሆና ልታነዳችሁ ዳግም እንደምትመጣ በእርግጥም እርግጠኞች ነን። የጠላቶቻችንን አውሪነት ለእኛ ትውልድ እያስተማርን መሬ ትውልድ እንፈጥራለን። በዓለምም እንደ አይሻ ሺዎችን ነፍጥ ያነሱ ትንታግ አማራዎችን ትሆናለች እንጅማ። መሞት ማለት እንደ ብአዴን አሽከሩ ግርማ የሺጥላ ሞቶም በጓደኞቹ ፍጹም መረሳት ነው። በዓለም ግን አልሞተችም፣ አትሞትም። ሽብርተኝነትና ጭካኔን የፖለቲካ መሳሪያ ያደረገው አብይ አህመድ ያሰማራው አረመኔ ሰራዊት የጦርነት ሕግ አለባውያንን የማያውቅ የአውሬ ስብስብ መሆኑን በተደጋጋሚ ታይቷል። ምዕራብ ጎጃም ማንኩሳ አካባቢ በነበረው ውጊያ ቆስላ የተያዘችው የአፋባ ቴዎድሮስ እዝ አምስተኛ ክፍለ ጦር አባሏ ፋኒት በዓለም ላይ የአብይ ሰራዊት ናዚ በአይሁዳዊ ላይ ከሰራው ግፍ ጋር የሚመሳሰል አረመናዊ ተግባር ፈጽሞባታል። ቆስላ በጠላት እጅ የወደቀችውን ብላቴና በየትኛውም ጦርነት እንደሚያደርገው ወደ ሕክምና መውሰድ ሲገባው ቆስላ በጠላት እጅ የወደቀችውን ብላቴና በየትኛውም የጦርነት ህግ እንደሚያስገድደውም እንደሚደረገውም ወደ ሕክምና መውሰድ ሲገባቸው ፋኒት በዓለምን በስለት ወቅተው በመግደል ጡቶቿንም በመቁረጥ አስፋልት ላይ ጥለዋል። አማራ ብላ የተነቀሰችውንም የቆዳዋን አካል በስለት ገፈዋል። በጽናት የምትታገለው ይህንን አውሬነት ነው። በጽናት የምትታገለው ይህንን አውሬነት ነው። ውድ የአበሻ ፎረም ቤተሰቦች፣ እንደዚህ አይነት ጭካኔ በሁላችንም ላይ አይድረስ ነው የሚባለው እንግዲህ የአማራ ድል የመላው የኢትዮጵያ ድል ነው የምንለው እንደዚህ እንስሳዊ አውሬ እንኳን በአውሬ ላይ እንደዚህ ጭካኔ በማያደርግበት በደመነፍስ የሚንቀሳቀሱ አውሬ እንኳን እነዚህ በማያደርጉ ከሴጣን የከፉ የአብይ ሰራዊቶችን ድል ለመንሳት ነው ነገ በአማራው ቤት አንጓጉቷል ቀጥሎ ደግሞ በሁሉም ቤት ማንጓኳቱ አይቀርምና ይህ የአማራ ትግል የሁሉም የኢትዮጵያ ትግል ነው ድል ለሰፊው አማራ ህዝብ ድል ለፋኖ